የጎፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2018 በጀት ዓመት አንደኛ ሩብ ዓመት የአፈጻጸም ግምገማ መድረክ በተካሄደበት ወቅት የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጋሻሎ ጋላ ባለፉት ሶስት ወራት የተቀመጡ ግቦችን ከማሳካት አንጻር በርካታ ተግባራት መከናወናቸውን ተናግረዋል። በተለይም በሌማት ትሩፋት የሥጋ፣ የወተት፣ የማርና የዶሮ መንደር ከማስፋት አንጻር አበረታች ውጤት መመዝገቡን አንስተዋል። ይህም የማር መንደር በተለይ በአራትና አምስት በመሆኑ መዋቅሮች ላይ ለምሳሌ በኦይዳ፣ በመለኮዛ፣ በዛላና ጋልማ፣ በደንባ ጎፋ፣ በገዘ ጎፋ በእነዚህ መዋቅሮች ላይ የወተት መንደር፣ የማር መንደር፣ የዶሮ መንደር እነዚህ ስራዎች ላይ ትኩረት ተሰጥቶ ተሰርቷል። በስጋ መንደር በተለይ በኡባ ደብረ ጻይና በዛላ ወረዳዎች ከብቶችን በመደልብ ጥሩ ውጤት አግኝተው ብልጽግና ፓርቲ ሰው ተኮር እንደመሆኑ አቅም ደካማና ጠዋሪ ለሌላቸው የሕብረተሰብ ክፍሎች ከመደገፍ አንጻር በትኩረት የተከናወኑ ተግባራት ናቸው ብለዋል። የቤት ግንባታ ስራዎች ደሃን የማገዝ ፓርቲያችን የሰው ተኮር ተግባር ከሚፈጸሙ ቁልፍ ጉዳዮች ውስጥ አንዱ ሰውን የማገዝ ደሃን የመርዳት አቅም የሌለውን ማገዝ ቤት መገንባት ማስተላለፍ ስራዎች ነበሩ። በእነዛ ላይ የተሻለ አፈጻጸም አስመዝግበናል። በቀጣይ ዘጠና ቀናት የገቢ አሰባሰብ የሥራ ዕድል ፈጠራና ገበያን ማረጋጋት ቁልፍ የትኩረት መስኮች ስለመሆናቸው መሆናቸው አንስተዋል። የዞኑ ብልጽግና ፓርቲ የፖለቲካና እርዮተ ዓለም ዘርፍ ኃላፊ አቶ ቦረና ቦላዶ በበኩላቸው በንቅናቄና በመደበኛነት የሚፈጸሙ መንግሥታዊ ተግባራት እንዲሳለጡ የፓርቲ አመራሩ ሚና የማይተካ መሆኑን ተናግረዋል። ያነጋገርናቸው የመድረኩ ተሳታፊዎች በየአካባቢው እየተከናወኑ ያሉ የንቅናቄ ተግባራትን በዝርዝር አስረድተዋል። በፍራፍሬና አትክልት ሰብሎች አሁን እየተሰራን ባለ ነው። በፓርታችን ኢኒሽቲቭ እጅግ በጣም ውጤቶች እየተመዘገቡ ያሉበት ሁኔታ አለ። የፋይዳ መታወቂያ ምዝገባን በተመለከተ ይህም በንቅናቄ እና በመደበኝነትም በንቅናቄ የሚተገበር ተግባር ነው። በከተማችን ሰባ ሺህና ከዛ በላይ የፋይዳ መታወቂያ መመዝገብ አለባቸው የሚል ግብ ጥለን አጠቃላይ ሀምሳ ሺህና ከዛ በላይ ማሳካት ችለናል። በየቀበለው በመንደር በማደራጀት በተረጋጋ ሁኔታ ራሱን መግቦ ጤናውን ጠብቆ የበለጸገ ሕይወት ልማት ትሩፋት ስራዎች ላይ በርካታ ስራዎቹ ተሰርተው የተሻለ እንቅስቃሴ ላይ እንገኛለን።